ወዴት ነው? ከልከል ከል የምትለው ያገባህል እ ያገባህል ወይ ልታስረግዝ እ ልታስረግዝ ነው? ደግሞ ማን ነገረልኝ እ መችም ካንተ የሚያደርገን አውቀኛለሁ። እና ምን ይሁን እና ምን ልታደርግ ነው? አሁን ወደዛ የምትሄድበትን እኮ አውቀዋለሁ። የት እንደምትሄድ እኮ አውቀዋለሁ። ሁልጊዜ እንደምከታተለ ታውቃለህ። ያንተና የእኔ ግንኙነት ማን ጠግቦች ላይ እንደ እንደታሰረ ታውቃለህ። ለዛ ነዋ እና እና እና ምን ላድርገው አሁን። እና ልቆ ነው ከየት ልጀምር ከታች ከላይ እዘው ጋሽ ጎርፍ ውዘው ነግሬያለሁ። አይመለስም። እኔ በኋላ ነው ስበብ እንዳትሆን። እዘው እዘው እዘው እንዲህ እንዳልክ ነው ነግሬያለሁ። አታውቅም? ጠብሼ ነው የምጥልህ።

እንደምኩ ቶማሽ ታቅቶኝ እኮ አይደለም። አሁን ሞት ሞት ማሳደር ነው። ይኸውልሽ አሁን አጽሙ የቀረ ሰውዬ ገድዬ ከርቸሌ ከምገባ እዚያው ሮጭ ብገላገልሽ

ወይ ጉድ ወይ ጉድ ወይ ጉድ እናንተ እንደውልም ያርጋችሁ ቶኔ እንደለችም ምንም ያርጋችሁ ዛሬ ውስጥ እንደው ይልም ምን እንደውልም አሁን ይድልኝ ይድልኝ ሌላ ነገር ሳታስከትል እንደው አንተ ግን እንደው ምን ምን ነክቶ ነው እንደው ከሱ ጋር የጎባን ጨዋታ እንደው ምን አገናኘህ እንደው አርፈህ አትቀመጥም በማይመጡ መጣብኝ ይኸውልሽ ደግሞ እየነገርኩሽ እኮ ነው እንዴት ይኸውልሽ አሁን ያበቃለትን ሰውዬ ገድዬ ችግር ውስጥ ነው የምንገባ ምን እንሆናለን በኋላ ማን ማን አታምንም? ይሆን እግል የሚያድርግ አንተ እኮ አለ እንግዲህ እንደው አስበህ ይሆናል። አታፍርም? እሱማ እንግዲህ አሁን እዚህ እንደው ከእንትዬ በተለው የት ነበረ? ምን ነበረ ማለት የነበረ ተብሎ ይጠራል። በዚያ ማን ጠቦች ቤት ነው ተብሎ። አንቺን እያልኩሽ ለእሱ እኮ ነው፣ ለእሱ ብዬሽ ለዚያ ነው እኮ ሮጬ የገባው እግል የምን ያርግብ አሁን ተሸከመ በለው። ስልጥረዋለ ላይ እንዳታነካከል ንገረኝና። ቆይ የምን የሚሉት ነው ነበረ አሁን ደግሞ ቆያይ አንቺ አመል እንዴት ነው? እኔ እኮ አይደል እንደው እኔ ስቅድም ስሮጥ ወደ አንቺ የነበረ እንደው መንገዱም እንደው እንዴት አዙሮ እንዳመጣኝና እዚህ እንደገባሁም አላውቀው ደግሞ አንዳች ነገር ይፋና

እንደው ምን አባቴ ላድርጋችሁ አሁን ለእናንተ ስልሄድ። ቆይ የት ትሄጃለሽ? እን ሄ እንግዲህ ካሻሽ ሂጂ፣ እኔ የሚለይልኛል እገላገልሻለሁ። እኔ ግን ሲመስልኝ ይሄ የገበያ ያሰራሽው አዙሪት ነው መሰለኝ። እኔ በታች ሰፈር እየሮጥኩ በታች ሰፈር እኔ ሰፈር እንዴት መጣው አዙሮ ገደል የሚከትልኝ አንተ ነህ። እኔ ቤት ሳይሆን ገደል በከተተ ልሞት። ገደል እ እንደው ከጠፋ እንትን ገደል ነው። አንተ አንቺ እንደው